የዓለም የኒኩሌር ጦር መሳሪያ ፉክክሩ ካለፈው ጊዜ ከፍቶ አስፈሪ ሆኖ ተመልሷል። እንዲመታ የተሰጠውን ኢላማ ለመምታት የሚመቸውን አንግል እስከሚያገኝ ካስፈለገው ዓለምን ለቀናት የሚዞር ጠላት የሚለው በገባበት እየተከታተለ አሳቅቆና አሰቃይቶ የሚመታ ሚሳኤልን አስቡ። ይህ ሳይንሳዊ ልቦለድ ሳይሆን ሩሲያ ከቀናት በፊት በስኬት የሞከረችው በኒኩሌር ኃይል የሚንቀሳቀስ የአቶም ቦምብ የሚሸከም የክሩዝ ሚሳኤል ነው። ፕሬዝዳንት ፑቲን ልዩ የማይበገር ሲሉ በኩራት ያወሩለትን ሚሳኤል ሀገራቸው ሞክራ ስኬታማነቱን አይታለች። በሙከራው ያለምንም እንከንና እረፍት 14000 ኪሎ ሜትሮችን ለ15 ሰዓታት ሰማይ ላይ ቆይቷል። ሰላም፣ ጤና ይስጥልኝ ከአዲስ ኦብዘርቨር። ይህ በራሪ ቾርኖቬል ብለው ወታደራዊ ጠበብቶች የሰየሙት የሚሳይል ቴክኖሎጂን እና ለሩሲያ የሚያስገኝላትን ስትራቴጂያዊ ጠቀሜታ አሁን ለምን ይፋ ማድረግ ፈለገች? እስካሁን ግማሽ ሚሊየን ሕዝብ ለቀጠፈው የዩክሬን ጦርነትስ ምን ማለት ነው የሚለውን በዝርዝር እናያለን። አብራችሁን ቆዩ። ቢሮፊስቲንግ እስከ ዛሬ እንዳየናቸው መደበኛ ክሩዝ ሚሳኤሎች አይደለም። እስካሁን የምናውቃቸው ሚሳኤሎች በመደበኛ ነዳጅ የሚንቀሳቀሱ ከተወነጨፉ በኋላ የሚኖራቸው ዕድሜም ውስን ነው። ቢሮፊስቲንግ ከዚህ የተለየ ነው። በላዩ ላይ ተገጠመለት ትንሽዬ የኒኩሌር ኃይል ማመንጫ ሞተር ከፈለገ ዓለምን እንዲ ዞር ያስችለዋል። የኒኩሌር ጠበብቶች እንደ መለስተኛ አውሮፕላን ይወስዱታል። እላዩ ላይ የተገጠመለትን አነስተኛ የጀት ሞተርን በማንሳት የጀት ሞተር ነዳጅ የሚጠቀም ሲሆን በዚህ ክሩዝ ሚሳኤል ላይ የተገጠመው ግን በኒኩሌር ኃይል የሚንቀሳቀስ መሆኑ ልዩ ያደርገዋል። ሩሲያ የትኛውንም የሚሳኤል መከላከያ ሰብሮ የመግባት አቅም አለው ትላለች። ትራምፕ የአሜሪካንን አየር የማይደፈር ለማድረግ ሊገነቡት ያቀዱትን ጎልደን ዶምን ጨምሮ 2018 ላይ አሜሪካ ከ1972ቱ የባለስቲክ ሚሳኤል ቅነሳ ስምምነት ራሷን ስታስወጣ ነበር ፑቲን ሞስኮ ይህን ሚሳኤል ወደ መገንባት መሄዷን ይፋ ያደረጉት። ሆኖም ለሞስኮ መንገዱ አልጋ በአልጋ አልነበረም። 2019 ላይ ሚሳኤሉ እየተገነባ በነበረበት ኒዮንክሳይ ኒክሌር ጣቢያ በሙከራ ወቅት በደረሰ ፍንዳታ አምስት የኒክሌር ተመራማሪዎች ሲሞቱ የሬዲዮ አክቲቭ ጨረር አፈት ልኮም ነበር። ያኔ በራሪው ቸርኖቤል የሚል ስያሜ የተሰጠው ከሰሞኑ ሳምንት ውስጥ ሁለት ጊዜ ተሞክሯል። በመጀመሪያው አርክቲክ ከሚገኘው የኒውክሌር ሙከራ ጣቢያ ሲሞክር በአጠቃላይ 8700 ኪሎ ሜትር ተጉዞ ኢላማውን መቷል። የአሁኑ ደግሞ 14000 ኪሎ ሜትሮችን እየተምዘገዘገ ለ15 ሰዓታት አየር ላይ ቆይቷል። ዓለምን መዞር የሚችለው ኢላማውን ከየትኛው መቅጣጫ የሚያደበያሉት ክሩዝ ሚሳይል የሚቀሩት ወደ ጦር አውድማዎች ማጓጓዝ ነው ሲሉ ፑቲን ተናግረዋል። ከጸረ ሚሳይል ቴክኖሎጂዎች ራሱን የመሰወር አቅም ያለውን ይህን ሚሳይል የኔቶ የጠርጀቶች በአይናቸው የማስገባት አቅም እንዳላቸው የሚናገሩ ወታደራዊ ጠበብቶች አሉ። ነገር ግን ሚሳኤሉ በኒውክሌር ኃይል የሚንቀሳቀስ እንደመሆኑ ሲመታ የሬዲዮ አክቲቭ ጨረር ወደ ከባቢ አየር የሚለቅ መሆኑን አደገኛ ያደርገዋል። ፑቲን የዚህ ሚሳኤልን ለግዳጅ ዝግጁ መሆንን በዚህ ጊዜም ይፋ ማድረጋቸው አራት ዓመት ሊደፍን ከተቃረበው ከዩክሬን ጦርነት ጋር በተያያዘ ከሰሞኑ ላየናቸው ለውጦች የተሰጠ ምላሽ ይመስላል። በወታደራዊ ዩኒፎርም አምረው ከጀነራሎቻቸው ጋር መግለጫ አለሰጡት ፑቲን ይህን ይፋ ማድረጋቸው ለምዕራባውያን መልእክት ለማስተላለፍ ነው። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ውስጥ ሩሲያ ድረስ ዘልቀው መምታት የሚያስችላቸውን የሚሳኤል ቴክኖሎጂን ለማግኘት አሜሪካንን ሲጠይቁ የሰነበቱ ሲሆን የአውሮፓ አጋሮቻቸውም ዩክሬን የረዥም ርቀት ሚሳኤልን የበለጠ ልናስታጥቃት ይገባል ሲሉ ነው የሰነበቱት። በቡልጋሪያ ከፑቲን ጋር ተገናኝቶ ለመምከር ቀጠሮ ይዘው የነበሩት ፕሬዚዳንት ትራምፕ ድንገት ሀሳባቸውን ለውጠው የውይይት እቅዳቸውን በመሰረዝ ይልቁንም በሁለት የሩሲያ የነዳጅ ኩባንያዎች ላይ ማዕቀብ መጣላቸው ለሞስኮ ግልጽ መልእክት ነበረው። እናም ፑቲን ይህንን የምዕራባውያንን የተደራጀ ምላሽና ጫና ለመቀልበስ ወደ ኒውክሌር የተጠጋጋ ማስፈራሪያ ይዘው መቅረብ ይጠበቅባቸዋል። ፑቲን ከትራምፕ ጋር ሊያደርጉት የነበረው ውይይት በተቀለበሰ ማግስት ሙከራውን ማድረጋቸው በአንድ በኩል ወታደራዊ ጡንቻቸውን ያሳዩበታል፣ በሌላ በኩል ለሌላ ድርድር ጫና ያደርጉበታል። ሆኖም በአንድ በኩል ፑቲን ባጻፈው ሌላ ማዕቀብ ሌላ ሀብት ገዳ ከምዕራባውያን ይጠብቃቸዋል የሚሉ አሉ። ምዕራባውያን መገናኛ ብዙሃን ሆነ ብለው ትኩረት የነፈጉት ነገር ግን በዓለም የጦር መሳሪያ ፉክክር ውስጥ አብዮት የሚያስነሳው ክስተት ፑቲን ወዳጆቻቸው በሆኑት ቻይናና ህንድ ሳይቀር ድርጊቱ በመልካም ላይወሰድላቸው ይችላል። እነዚህ ሀያላን አገራት በሚሳኤል ቴክኖሎጂው ከሞስኮ ኋላ መከተልን አይፈልጉም። እናም ይህ ስኬታማው የሩሲያ የክሩዝ ሚሳኤል ሙከራ አዲስ የኒክሌር ጦር መሳሪያ ፉክክር የሚለኩስ ነው። ምክንያቱም የሩሲያ የሚሳኤል ሙከራ ሳይንሳዊ ልቦለድ የመሰለ ቴክኖሎጂን እውን ያደረገ የ21ኛው ክፍለ ዘመን የጦር መሳሪያ ፉክክር እውነተኛ ማሳያ ነው።